ምን እያልገባን ነገር አለ እና እሷውን የመሰላት እዚህ ቲክቶከሮች ቲክቶክ ላይ ምናምን እንደዚህ በኮመንት ምናምን ይጋጠም ምናምን ያዝ ኖ ኖ ኖ ኖ ትልልቅ አካውንት ያላቸው ዩቲዩበሮች ምናምን ናቸው፣ አካውንትሽን እያዘጉብሽ ያሉት ያንን ደግሞ ግዴታ ላንቺ መቶ መናገር የለባቸውም። ሕዝብ ሼር ታድርግ። ስፔሻሊ አረባገር ናቸው። እኔ ራሱ አረባገሩ ኢትዮጵያኖች ምናምን ብዬ ሳሽቃበት ምክንያቱም እነሱ ናቸው። እኔ እዚህ አሜሪካን እና ኢሮፕ ምናምን ያለን በሰራዊት የተወጣጠርን ህዝብ ነን። ጊዜ የለንም፣ ዩቱብ ላይ ሄደን ለማየት፣ ቲክቶክ ላይ ሄደን እነሱ የማህዳምን ቤት ምናምን ስራ እየሰሩ ራሱ ብልጭ ብለው ያያሉ፣ ዩቱብን ያያሉ። ምን ይላሉ? በዚህ ገብቶ በዚህ እንደ አረብ ሀገር ህዝብ እዛ አረብ ሀገር ላይ ተቀመጠ እንደ ኢትዮጵያን ህዝብ ለሶሻል ሚዲያ ተጠቃሚዎች ገንዘባል በሀይለኛ ሀይለኛ ገንዘብ የሚያገኙት በአረብ ሀገር በሚኖር ህዝብ ነው። እሷ ደግሞ ጠቅላላ ሰብስባ የያዘቻቸው የአረብ ሀገር ህዝብን ነው። ትቀልዳለች ነገሯት። ወዳጆቿ ምናምን አላችሁ ችግሩ ይሄ ነው በሏት። ችግሩ ይሄ ነው ሼርና አድርግ ነው የሚሉሽ አሉት እንጂ ከአንቺ አንድ ሚሊዮን አይደለም አስር ሚሊዮን ብትገቢ እኔ እርግጠኛ ነኝ አንቺን ጠልተውሽ ምናምን ሳይሆን እኔ ብቻ አላገኝ እኔ ብቻ ህዝቡ ልሰብስብ እኔ ብቻ ልጠቀም ስላልሽ እየነገሩሽ ነው። ስለዚህ ሼር አድርጊ ከነሱ ጋር ተስማምተሽ ነው። እኔ ምላ እንደዛ ነው የምናገረው። ያ አይመስላችሁ እና እኔ ራሴ በሶሻል ሚዲያ የምተዳደርና ገንዘብ የማገኝ ከሆነ እግዚአብሔር አልፋታትም እ ያገኘሁትን እነዚህ እኔ ለፈን ስለምጠቅም ነው እ ዩቱብ ይጀ ምና ምን ንትንምል ከሆነ አልፈታትም ምን ሆነች ነው ማማየን ማለት እንዴ ተደጋጊ ሼር እናደርግ እንዴ ቀልዳላችሁ ቶ ሰው እራሱ የምትይዙ ምንድን ነው ችግራችሁ እንዲህ ቢያንስ ቀኑ ሙሉ አትዋሉበት ልቃቁ ከዛ ሰው ይገለማበት እንዴ እዛ ቁጭ አርጋችሁ እኮ ማለት ነው፣ እዛው እንቃርጋችሁ። እኛ ብቻ እንዘን ነገር አይሰራም። እኛ ብቻ ትበሉ፣ ሌላም ሰው እንዴ ይጠቀም። ጊፍት እራሱ የምትለምኑ በየቀኑ አትግቡ። ጊፍት እራሱ እዚህ ቁጭ ብላችሁ የምትለምኑ ማለት ነው እንዴ በየቀኑ አትግቡ። ሌሎች ደግሞ ጊፍት የሌላቸው ደግሞ ያግኙ እንጂ ተከፋፈሉ እንጂ ምን ሆናችሁ ነው? እንዴጌ መሮሻን የምትሉ በየቀኑ አጥግቡ ቱ ቢያንስ እውነት ለመናገር ሶሻል ሚዲያውን እንጠቀምና እንስራበት ካላችሁ በየቀኑ አጥግቡ። ለሌሎችም ተራ ይድረሳቸው። ሌሎቹ የሚጠቀሙ ሌሎቹ የሚያገኙ እንደ ኤቭሪ ፋክን ሲንግል ዴይ እየገባችሁ ቁጭ በላችሁ አንድ አበባ ሁለት አበባ ስትሉ እንዴ። አንደኛ ነገር ጊፍት የሚሰጣችሁ ሰው ራሱ ይሰለቸዋል። ሁለተኛ ነገር ሌሎቹ መጠቀም አለባቸው ምን ሆናችሁ ነው እኛ ብቻ የምትሉት በየቀኑ ይሄ እኮ ነው ችግራችሁ ጅቦች ናችሁ ስላችሁ ሆዳሞች ናችሁ በቃ በማስረጃ እኮ ነው የምነግራችሁ ሼር ማድረግ ልመዱ እናንተ ደዳቤ ሆናችሁ ህብረተሰብ ሼር አድርጉ ከህዝቡ ጋር ጌመሮች በሳምንት ሶስቴ በሳምንት ሁለቴ አድርጉት በየቀኑ ገብታችሁ ተመሳሳይ እጣት እየፈነገራችሁ አንድ አበባ ማለት ይደብራል ሌላ ደግሞ የማይሰራ እንደዚህ ጌም በብዛት የማያገኝ እናንተ ካልገባችሁ ጋ እናንተ ካልገባችሁ ማለት ነው። ሌላ ደግሞ እነዚህ ትንንሽ ጌመሮች ደግሞ አሉ። እነሱ ደግሞ ያገኛሉ። ለእናንተ የሚሰጣችሁን ለአንድ አበባ እነሱ ጋር ደግሞ ሄደው ለእነሱ ይሰጣሉ። ያ ማለት ሼር አደረጋችሁ ማለት ነው። ምን አይነት ጅቦች፣ ሆዳሞች ናችሁ! አንዳንዶቻችሁ ነው። አሁን ጥያቄ፣ በየቀኑ እየገባችሁ ጌም የምትጫወቱት ኦኬ፣ ጥቅማችሁ ነው፣ ወረበር፣ የራሳችሁ ጉዳይ። ልመና ነው፣ ዘመናዊ ልመና ነው። አምነናል፣ ተቀብለናል። ያው እንደ በፊቱ እንደ በፊቱ በአንበሳ በዩኒቨርስ ምናምን ነገር ባትጨናነቁ፣ እየሰራችሁ ነው። እስቲ እየሰራችሁ እንደሆነ እናውቃለን። ለሌሎችም ቦታ ልቀቁ፣ ተከፋፈሉ፣ ተረዳዱ። ሸር ማድረግ ልመዱ። ጅብ አትሆኑ፣ ሆዳም አትሆኑ፣ አታግበስብሱ። የኔ ብቻ ሆዴ ሙላ እኔ ብቻ እኔ ብቻ አምሬ እኔ ብቻ ወይገል ልግዛ እኔ ብቻ ጥፍሬ ልሰራት እኔ ብቻ ይመርብኝ። ሌሎቹ ጌመሮች ጥቅቅን ጌመሮች ልክ ምንም ደጋፊ እንደሌላቸው ምናምን አታደርጉ አታድርጉ። ሆዳ ማትሁኑ ነው በቃ። አሁን በአጠቃላይ የሀናቡ መልእክት ጅባትሁኑ እዚህ ሶሻል ሚዲያ ላይ ሼር ማድረግ ልመዱ። ከህዝቡ ጋር ሌሎቹ የሚያገኙ እኛ ብቻ እናገኛ አትበሉ። ደደብ ህብረተሰብ ማለት ነው። አንድና አንድ ነገር አሁን እዚህ ሶሻል ሚዲያ ላይ አሁን እኔ የሆን የሆነ ሰዓት ላይ በሳምንት በፊት እንደመጣው መጣለሁ ብያለሁ፣ ወይ ቅዳሜ ወይ አርብ መጣለሁ ሶስት ሰዓት ያህል ምናምን ገብቻ እጫውታችኋለሁ። እየቀመቀሙ ያና ውጭ ወይ ይበረገዳል፣ የሚያቁኝ ያቁኛል። ግን እኔ ያንን ሼር አደርጋለሁ። በየቀኑ እየገባ ህዝብ ሰብስቤ እኔ ብቻ ሀናቡን ብቻ ተመልከተው አለ። ይሄ ደደብነት ነው። እኔ ግን ማለት ነው ከእናንተ ጋር አሁን ሼር አድርጉ ነው አለ ምላችሁ። ሼር ማድረግ ልመዱ፣ ከህዝቡ ጋር ሼር አድርጉ። ሁሉም ሶሻል ሚዲያ ተጠቃሚ ሁሉም ከቻለ ገንዘብ ማግኘት ስለሚፈልግ ምድር ላይ እንደኛ ሰርቶ ማያገኝ እዚህ ላይ መስራት ስለሚፈልግ ሼር አድርጉ ነው የምላችሁ። አንድና አንድ ነገር እኔ ሼር ሼር አድርጉ የማልላችሁ አሁን እኔ ሀኒዬ አንቺ ሼር ታደርጊያለሽ ብላችሁ ከጠየቃችሁ አላረግም ምላችሁ በዘለቀ ባንጀቴ በራሴ በሆነ ወንድ ከመጣሽ ሼር ሀኒዬ ሼር እናደርግ ብትይ አንገቴን በዚህ ጋርም በዚህ ጋርም በፈለግሽው በኩል ትሰነጣጥቅኛለሽ። የራሴ የሆነ በሱ ሼር እናደርግ እናትዬ አላደርግም። የአንቺን ሼር አደርጋለሁ፣ የአንቺን ወንድ ሼር አደርጋለሁ፣ ሼር እናደርግ ካልሽኝ የኔን ወንድ ግን ሼር አላደርግም። ጅቦ እዚህ ያለ ጅቦ አንተ ጭጋራም ሽማግሌ፣ ቆይ እንዴት እንደጠመድኩኝ አለ። ማይ ላብ ብሎ ሲገባ ይቻላል። ከመቼ ጀምሮ እኔ ናሱ ላብ እንደሆነ ጅ አይከብድም። ትንሽ ምላጭና ምላጭ ላብ መባባል። አንተም ምላጭ እኔም ምላጭ፣ እንደምታየኝ እንዴ ምላጭና ምላጭ ማይ ላብ ስንባባል አይከብድም። ልንቆራረጥ ነው ማለት እኮ ነው። እያወቅ ነው ተው፣ ማለ ይሆነ ማለ ሙድ ትይዛለህ። ተው፣ አይከብድም ትንሽ

ያህን ፌበን የምትባል ይህች እንትን ላይ ምንድን ነው ጀርመን በቁርቁሩ ቢራ አይምሯ የደነዘዘ እየጠነባች አሮጌታለች። ተደብቃ የምታወራ እንደውም አንዴ ተሳስታ ገብታ የሚገርም ስክሪንሻት አንስቻት፣ ፊቷን ባሳያችሁ ማለት ነው። እግዚኦ ስባቱ ምናምን እያለችሁ ታማትባላችሁ። ፍሬንድ ነበርን ከዚህ በፊት ሙዷ ስላልተመቸኝ ኔ ተውኳቴ። ይው ከእሷ ጋር ቁጭ ብለ ሲያሙኛ እንዳይ ደክም እየሰሟለ ምን እንዳለ ታውቃላችሁ

ይሄው ኮንፊደንስ ያሳጠ እናንተ እዚህ ቲክቶክ ላይ የምታውሩት ወሬ የሰው ኮንፊደንስ ያሳጣል ከዛ ጀምሮ በካምፓኒ ምንም አይነት ኮንፊደንስ የለኝም በማን የተነሳ በዚህ በጭጋራ ሽማግሌ ጅቦ በሚባል ሰው ይሄ አረሳ ነኝ አሰርች ጂጂ ክያ አንዳንዴ መልክ ስትሰራ ስትዞር ወደ ጎን ስትዞር የጂጂ ክያን ከንፈር ካያችሁት የተበለጠጠ የአህያ እሙሙ ነው የሚመስል ትላል። በዚህ ነው ዝ ወተ ፋክላለኝ እኔም እንደዛ ይሄንን አስሞልቼ እንደዛ ስል፣ በእርግጥ መሞላት አለበት። እውነት ለመናገር እኔ ከረሜላ መምጠት በስቶበት ይሁን አላውቅም። ከመሸብሸቡ መሳሳቱ ከንፈሬ ምኑኑ ነው አልገባኝም። ይህ ሰው ልጅ ከንፈር እንደዚህ እንደዚህ ይሆናል። ምንድን ነው ይህን፣ ይህንን እንደዚህ አርጌ ቢያንስ ስንት አሁን ስንት ብር እንደምከፍል ቢያንስ ቢያንስ እንደ አንድ ሺህ ዶላር አያስከፍሉኝም። ይሄንን ለማስሞላት ወይን ያንዬ አንድ ሺህ ዶላር ኬት አባቴ ይመጣል። ምንም ችግር የለም ምም ይውላ ተደረ አና ወኮ ማለት ከዚህ በፊት እቺ ላሚ ቦራ ዲቦራ ምትሏት ራሷን ሸርሙጣ ብላ ስትናገር ሰምቼታለሁ። ሸርሙጣ ነኝ እኔ ስላልኩኝ እንግዲህ እንግዲህ ሸርሙ አሁን እኔ ራሴን በራሴ ሸርሙጣ ነኝ ካልኩኝ ያ ማለት እውነቴንም ሊሆን ይችላል ውሸቴንም ሊሆን ይችላል። አሁን ደግሞ እሙም፣ ወይን ይሸጣሉ ስል ደግሞ አውሃና ቡ እሙም ዋን ይሸጣሉ ብላ፣ ደደቦች መሀይሞች ናችሁ ስንላችሁ በማስለጃ ነው። ሰው ያላችሁን ነገር በሙሉ ታምናላችሁ ትሳማላችሁ። ጥሎባችሁ ይሄ ጆሮችሁ ክፍት ነው እንጂ ደንቆሮ አለሽ እንዴ? ይሄ ጆሮችሁ ክፍት ነው ስብላችሁ ሀናቡን መታ ውሸቷን አንስቷሽ ታዳምጣላችሁ። ያችኛዋን ቤቷን ከሰሜ እንዴ ጆሮአችሁን እየቀያየራችሁ ዝም ብላችሁ ይሄን የማይረባ ወሬ የምትሰበስቡበት ነገር ብቻ ያልገባኝ። እኔ ከመቶ ከመቶ እንደው ከመቶ መቶ አስር ውሸት ነው የማወራው። እዚህ ቲክቶክ ላይ ውሸታም ነኝ። የመጨረሻ ውሸቴን ቁጭ ብላችሁ ሀናቡ እሙሙ ይጣፍጣል፣ የቀመሰኝ ወንድ ጥሎኛ ሄድም አለች ብላችሁ ታምናላችሁ። አሁን እኔ እሙሙዬ የሚጣፍጥ እሙሙ አለኝ፣ ያበደ ሙሙ አለኝ። ወንድ ልጅ ቀምሶት ጥሎኛ ሄድን ብዬ እኔ አውራለሁ፣ እናንተ ታዳምጣላችሁ፣ ታምናላችሁ። ይህን እኮ ዛሬ የነካኝ ወንድ እኮ ነገ አይደለም ሊዳግም ስልክ ስደውልለት ራሱ እኮ ስልኩን ላይ አነሳኩ ይችላል። ይህንን ታውቃላችሁ ወይ ስልክ ራሱ ብደውልለት ጌታ ወይ ያንን እሙሙ ድጋመኝ ልትነው ወይ ብሎ ሊጣፋ እኮ ይችላል። የምታውቁት እኮ ነገር የለም። እኔ እኮ ዝም ብዬ እኮ በቃ ውሸትን ቢሆንስ በምን አወቃችሁ? እኔ የኔ ቂጥ ያበደ ነው፣ ጎና ጎኑ ተይዞ ወየ ወየ ለማለት ይመቻል ብዬ ሰውራ ቁጭ ብላችሁ ታዳምጣላችሁ፣ ከዛ እውነት ነው ብላችሁ ትሰማላችሁ። እኔ እኮ ይሄኔ ቂጤ ከመሳሳቱ ከመላላቱ ከመሸብሸቡ አይደለም ወንድ ፊት ሊቀር ለራሴ ራሱ እኮ በመስታወት ዞር ብዬ ለማየት የሚሰቀጥጥ ቂጥ ሊኖረኝ ይችላል። እዚህ ቲክቶክ ላይ ቅርጼን እንደዚህ እንደዚህ አድርጌ እንደምንም አድርጌ አሁን እንዴት አንጋድጄን የተቀመጥኩታል ቪዲዮ ለእናንተ ለመስራት ብዬ ሸንቀጥ ቀጥ ብዬ እንደዚህ እንደዚህ ብዬ ቪዲዮ ከሰራው ምድር ላይ አናው የሰውነት ቅርሷ ይሄ ነው ብላችሁ ይሄኔ ወልጋዳ ገዳዳ አመዳ ደንቆሮ አሮጌት ልሆን እኮ እችላለሁ። አሁን ይሄ የምታዩት ፊት በፊልተር ነው። ምድር ላይ ደግሞ ከፊልተር ወጥቼ ምድር ላይ ብታዩት እዚህ ጋር የተሸበሸበ እዚህ ጋር የጎበጠ ማህደት ምናምን በተለያየ ይሄ ነገር እኮ የተበረታተሰ የተበረዳደሰ ፊት ሊኖረኝ ይችላል። ምንድነው ቁጭ ብላችሁ እዚህ የምታምኑት? እኮ ግራ የሚገባኝ ምንድነው የሚያሳምናችሁ? ሰው የሚያወራው ነገር እዚህ ቲክቶክ ላይ ውሻትና ወ እኔም፣ እሷም፣ እሱም ሁላችንም ዲፕረሽን ስፔሻሊ፣ እዚህ አሜሪካን ነገር የምንኖር ኢሮፕ ምናምን የምንኖር የነጮቹና የጥቁርና የነጭ ሴጣን ተጋጅቶ ጭንቅላታችንን አሳብዶን ዲፕረሽን

ማን ነገሮች ነው ማሩ በጣም ኃይለኛ ነኝ፣ ንግግር ላይ በጣም ኃይለኛ ነኝ። ነግሬያቸዋለሁ ከዚህ በፊትም መቶ ሰው እንዲ ጠረቤዛ ላይ ቁጭ ካደረኩኝ የሰው ልጅን አውርቶ የማሳመን ኃይል አለኝ እ ተፈጥሬበታለሁ። እማላሳምን ከሆነ ደግሞ እንደናንተ ደደብ አደለውም ካላመናችሁኝ ብዬ ዱቅ ብዬ ቋቋቴ ያማሩ ጌት እንኳን እንኳን ይሆን ኩኝ ደደብ ጠረጴዛ ላይ እንዲቁጭ ብለን ማለት ነው። የማላሳምነውን ነገር አላወራም። እኔ እንደናንተ ደደብ አደለሁም። ይሄንን ወሬ አውርቼ ይሄንን ህዝብ አሳምነዋለሁ፣ ሳላሳምነውን ብዬ ነው የማውረው። እንደናንተ የማያሳምን ወሬ አቅርቤ እመኑኝ አደለም እመኑኝ አይደለም። አንዳንዶቻችሁ ችግራችሁ፣ ይሄንን ብያለሁ ይሄንን ብያለሁ ካላመናችሁኝ ብላችሁ ችግር ትፈጥራላችሁ ነው። እኔ የመጨረሻ ስማርት በሆነ መንገድ ነው። እዚህ ጋር ህዝብ ሰብስቤ ይሄንን ወሬ ባወራ ይሄ ሰው ያምናል አያምንም ብዬ መጀመሪያ ራሴ ካመንኩበት ነው መጥቼ እናንተን ለማሳመንም ማውረ አንዳንዶቻችሁ ግን እራሳችሁ ያላመናችሁበትን ነገር ራሳችሁ ውስጣችሁ ያልተቀበለውን ነገር ምን ታደርጋላችሁ? እዚህ ሶሻል ሚዲያ ላይ ትመጡና እንድናምን ታደርጉናል። ራሳችሁ እኮ አላመናችሁ፣ ራሳችሁ ራሱ ውስጣችሁ እኮ አልተቀበለውም። ገባችኋል? እኔ ደግሞ በተፈጥሮ አንድ ነገር ካመንኩበት ራሴን መጀመሪያ ለራሴ ነግሬ ራሴን አሳምኜ ራሴ ካመንኩኝ በኋላ እመጣና እናንተን አሳምናለኝ፣ ማሳመን ካለብኝ በስብሰባ መሀልም አንድ ነገር የሆነ ነገር የቤተሰብም ስብሰባ በሉት የጎረቤትም እድር ስብሰባን በሉት እቁብ ስብሰባ እኔ ምን አቀባኝ የሆነ ስብሰባ ላይ የሆነ እማውረን ወራ ያውቃሉ። እንደናንተ ደደብ አደለኝ። እዚ ጋ ብድብድ ስጫወትላችሁ እውነት እንዳይመስላችሁ፣ ማይንድ ጌም ለምንጫወተው ይህ መጨረሻ። እናንተም እንደኔ መሆን አለባችሁ። ደደብ አትሆኑ። ስሜታዊ የሆናችሁ ፖለቲከኛ የሆናችሁ ብዙዎች አላችሁ። ስሜታዊ የሆናችሁ ፖለቲከኛ የሆናችሁ ከዛ ያ ከዛ ስሜት ስትል አሁን ያዘው ያዘው ብሔራችሁን አንስታችሁ ስሜት ይሆናችሁ እንዲሁ ግራ ስታጋቡን ለአንድ ወር፣ ለሁለት ወር፣ ለሶስት ወር፣ ለአራት ወር ግራ ስታጋቡን ስታጋቡን ቆይታችሁ ስሜት ይነበራችሁ ከዛ ከስሜታችሁ ያ ስሜት ከውስጣችሁ ሲወጣ ፖለቲከኛናታችሁን አቁማችሁ እኛ ደግሞ አንረሳማ ቂመኛ ነን እንዴ? ፖለቲከኛውን እንዲያልሽው ፖለቲከኛውን ፖለቲከኛውን እንዲያልከው ብለን እናንተ ስሜታችሁ ቢለቃችሁም እኛ ግን የእናንተ ስሜት ውስጥ እያላችሁ ያወራችሁትን ስለማንረሳ አንረሳም ብለን ይኸው። ፖለቲከኛዎች ራሱ በስሜት ተወጥራችሁ ወይ ወይ ስትሉ ቆይታችሁ ስንቶቻችሁ ናችሁ ከስሜት ወጣችሁ? አሁን ፖለቲከኛ አይደለንም ብላችሁ ግራ የተጋባችሁ አንረሳም። ስሜታዊ አትሁኑ። አንድ ነገር ለማድረግ መጀመሪያ አስቡበት፣ አጣሩ፣ አውሩ። ስንቶቻችሁ ናችሁ ልክ እንደ ሀናቡ ስለሙሙ አወራለሁ ብላችሁ ስሜታዊ ሆናችሁ እንደ ሀናቡ ስለ ኪንች እ ብላችሁ ስሜታዊ ሆናችሁ በስሜት ገብታችሁ ቂምን ብላችሁ ቪዲዮ ሁሉ ፖስታችሁብን። የኢትዮጵያ ሕዝብ እዚህ ቲክቶክ ላይ እየተሰበሰበ ሕብረተሰብ ኃይለኛ ነው። ከዛ ሆ ብሎ ተነስቶ በኮመንት ግራ ሲያጋባችሁ የእናንተማ ሳምንት አይቆይም። ከዛ የኢትዮጵያ ሕዝብ ይቅርታ አድርግልም ብላችሁ ስንቶቻችሁ ናችሁ እዚህ ሙሙም ቂንጥ ያልኩትን ተሳስቼ ነው ብላችሁ ይጠይቃችሁ። ስሜታዊ አትሁኑ፣ ለነገሮቻችሁ በሙሉ አትሁኑ አትሁኑ። አንድ ነገር ስታረጉ በምታደርጉ ነገር አቋማችሁን አቁማችሁ ቀጥሉ። ይኸው ሀናቡ፣ እስቲ የትኛው ቃላቴ ነው የተቀየረው? የዛሬ አመት አመት ስመጣ አሁንም ስመጣ እንዲሁ ነኝ። እንደውም እየባሰብኝ እየባሰብኝ እየባሰብኝ መጣ። አለቀ ደቀቀ። ሞጣ ምናምን ትላለን። ሞጣንማ ጭር ያለ ዶሮ አደረጋችሁት። እኔ ከሞጣ ከትከሻ ይሁን ከጸጉሩ ይሁን ከምኑ ከምኑ ከምኑ እንደሆነ አላቅም ቀልቡን የገፈፋችሁት ቀልቡን ገፋችሁት እንግዲህ የተከበሩ ሞጣ መንግስት የኢትዮጵያ መንግስት ይሆናሉ ብለን ያሰብናቸውን ሰውዬ ሰውዬን በሉ ሰውዬ ሰውነቱ ራሱ ከስከሳብኝ ምንድን ነው እዚህ ቲክቶክ ላይ እየተያያደ ያለው ይህ የቲክቶክ ህብረተሰብ ትለያላችሁ እንለያለን ጭር ያለ ዶሮ አድርጋችሁት። እኔ ከዚህ በፊት ሞጣ ጋር ገብቼ ቁጭ ብዬ ሙድ የሚይዘው ሴትዮ ደስ የሚለኝ እግዚአብሔርን አሁን እንዲ ሳያው ተከሻው ሁሉ ቀለልኝ። የሆነ ነገር በቃ ሰምተኝ፣ ሮንግ በቃ የሆነ ነገር ፊቱ ላይ ነው የሆነ ነገር ብቻ። እኔ ለእናንተ ይታይ አይታይ አላውቅም። ለእኔ ግን በቃ ሰምተኝ የሆነ ነገር ራይት ስላልሆነ እኔ ራሴ ደበረኝ እሱ ቤት መግባት። እንዲህ ወገባችሁን ታጥቃችሁ አሸርጣችሁ እዚህ ቲክቶክ ላይ የተሰበሰበን ህብረተሰብ ልበል። እኔም ጭምር እኮ ነኝ። በፌክ እኮ አንደኛ ነኝ እኔ፣ ቆየዋሸዋለሁ። የተሰበሰባችሁ ጠቅላላ አሸርጣችሁ ተነስታችሁ ሰውን ከያዛችሁ አትለቁም። ያን ሰው ድራሹ ነው የምታጠፉት። አሁን ፊንገርሹን ጨርሰናል፣ ትተናታል። አሁን ወዴት ቀጥለናል? ቀጥላችኋል፣ ወዴት ቀጥላችኋል? ሀቢባ የምትባሏን ይዛችኋታል። ማስክ ይህን ያህል እንግዲህ በመልኳ ኮንፊደንስ አሳጥታችኋት።